እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩትዩብ ቻናል ነው። ስለምትከታተሉን ከእኛ ጋር ስለሆናችሁም ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን በተለይ ከዝውውር ጉዳዮች ጋር የተያዙ ሰፋ ያሉ መረጃዎችን ወደ እናንተ የምናደርስበት ቻናላችን ነው። ቻናላችንን ሰብስክራይብ ያላደረጋችሁ የቤተሰባችን አባል እንድትሆኑ በአክብሮት ጋብዛችኋለሁ ከዛ ውጭ ግን በርከት ያሉ የዝውውር ጉዳዮችን እያነሳሳን ቆይታን ስናደርግ እናንተ ደግሞ ስለ ክለቦቻችሁ ሊሆን ይችላል ከዛ በተጨማሪ ደግሞ ስለምትፈልጉት ሀሳብ ልታጋሩ ትችላላችሁ። ኮሜንት ቦክስ ላይ ስምና ድራሻችሁን በተለይ የጠቀሳችሁ ለእኛ ሀሳቦቻችሁን ብትልኩልን እኛ ደግሞ በሚኖርም ፕሮግራሞቻችን ላይ የእናንተን ስምና ድራሻን እየጠቀሳችሁትን፣ ቤተሰቦቻችን እንዲሁ ሀሳቦቻችሁን ስምና ድራሻችሁን እያነሳን በድጋሚ ወደ እናንተ እናደርሳለን። የዝውውር ጉዳዮችን ዛሬ እያነሳሳን ቆይታን እናደርጋለን። በጠረና በክረምት የተጫዋቾች የዝውውር መስኮት ትልልቆቹ የሚባሉት ክለቦች ያቆዳቸው የዝውውር ጉዳዮች ያሉና እነዛን የዝውውር መረጃዎች ወደ እናንተ እያደረሰን ቆይታን ለማድረግ ሙከራዎችን እናደርጋለን። ሀሳብ አስቴቶቻችሁን ጻፉልን፣ ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁም ከኛ ጋር አብራችሁ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁን ቆዩ። አርሰናል ከፍተኛ ተሰጥኦ ያለውን የሞምፔሌውን አጥቂ ላሲን ሜኝን ፓቬን ለማስፈረም ፍላጎት እንዳለው እየተዘገበ ነው። ፈረንሳዊው አጥቂ በፈረንሳይ ክለብ ወጣት ቡድን ደረጃ እጅግ በጣም አስደናቂ ሲሆን የእሱ አፈጻጸም ደግሞ የባርሴሎና ትኩረትንም ጭምር ነው የሳበው። የስፔን ሻምፒዮኑ ክለብም እሱን በቅርበት እየተከታተለ እንዳለ መረጃዎች ይወጣሉ። በቅርብ ጊዜ ውስጥ ደግሞ የዝውውር ጥያቄዎችን ለማቅረብም ሊያስቡ እንደሚችሉ ነው የሚነገረው። ላሲን ሜኝን ፓቪ በአርሰናልና በባርሴሎና ፍላጎት ውስጥም በሌላ በልኩም በአርሰናል ተጫዋቹን ማስፈረምም ተስፋ ያደርጋሉ። በተለይ የፈረንሳዩ ሌኪፕ የተባለው የመረጃ ምንጭ እንደተናገረው ከሆነ የእሱን እድገትም በጣም በትልቁ በጥብቅም ሲከታተሉ የቆዩ ሲሆን ተጫዋቹንና ወኪሎቹንም ለማሳመን ጥረት ለማድረግም ዝግጁ እንደሆኑ ነው አርሰናሎች የሚነገረው። አርሰናል በዓለም ላይ ካሉ ትልልቅ ክለቦችም አንደኛው ሲሆን አስደሳች ፕሮጀክትም አላቸው። ይህንን ክለብ የመቀላቀል እድል ደግሞ ለ15 ዓመቱ ወጣትም አስደሳች ሊሆን ይችላል። ወጣት ተጫዋቾችን በማሳደግ ረገድ ሰፊ ታሪክም አላቸው። እናም የ15 ዓመቱ ተጫዋችም ያለውን ትልቅ አቅም እንዲያሳካም ሊረዱት ይችላሉ ተብሎ ነው የሚታሰበው። በተመሳሳይ ባርሴሎናም ታዋቂ የአካዳሚ ስርዓት አለው። ሁለቱ ክለቦች እሱን ለማስፈረምም ጥያቄ ይዘው የሚቀርቡት የትኛው እንደሆነም ማየቱ አስደሳች ያደርገዋል። የ15 ዓመቱ ተጫዋች ለሁለቱም ቡድኖች ለረጅም ጊዜ የሚጠቅም ንብረት የሚሆን ሲሆን፣ ትክክለኛ መመሪያ ከተሰጠው ወደ ጠቃሚ የመጀመሪያ ቡድን ተጫዋችነትም ሊያድግ ይችላል ተብሎ በርካቶች ግምቶቻቸውን እየሰጡ ይገኛሉ። ይህ በእንዲህ እንዳለ ሜኞን ፓቪ በፈረንሳይ ወጣት ቡድን ደረጃ የላቀ አፈጻጸምን አሳይቷል። ከ17 ዓመት በታች ባለው ብሔራዊ ቡድን ውስጥም ባደረጋቸው 24 ጨዋታዎች 12 ጎሎችን አስቆጥሮ 12 አሲስቶችን አድርጓል። በየጨዋታው ቢያንስ አንድ የጎል አስተዋጽኦን ያደርጋል ማለት ነው። በትክክለኛ አሰልጣኝና እንዲሁ ደግሞ ልምድንም ደግሞ ሲጨምር የመጫወት አቅም እንዳለው ምንም ጥርጥር የለውም። ቀጣዩ መዳረሻውን በጥንቃቄ መምረጥ ይኖርበታል ተብሎ ይታሰባል። ለእድገቱም ደግሞ ግልጽ መንገድ ያለበትን ክለብ ለመቀላቀል መፈለግ ይኖርበታል ሁኔታው እንዴት እንደሚሆን ግን ወደፊት የሚታይ ጉዳይ ነው የሚሆነው የፖርቶ ተጫዋች የሆነው ወይም የፖርቶ ኮከብ የሆነው ሳሙ አኪዮ በ2025 26 የውድድር ዘመን በአውሮፓ ውስጥ በጣም ከሚነገሩለት ወጣት ባለተሰጦች አንዱ ሆኖ ብቅ ብሏል በፕሪምየር ሊግም በላሊጋም በጣም በትልቁ የሚፈለግ አይነት ትኩረቶች የተሰጡትም ተጫዋች እንደሆነ እየተነገረ ነው። የ21 ዓመቱ ስፔናዊ አጥቂ በፈጣን እግሮቹና በአስተዋይ እንቅስቃሴው ደግሞ ስካውቶችን እያስደመመ ነው የሚገኘው። ዝናው እየጨመረ ነው የመጣው። ፖርቶ ዋጋ ያለውን ደግሞ ንብረቱንም ለማስቀጠል ይፈልጋል። ነገር ግን ትክክለኛ ቅናሽ ከቀረበለት የገንዘብ እውነታዎቹ ሊያስገድዷቸው እንደሚችሉ ነው የሚያውቁት። እንግዲህ አጥቂ በዚህ የውድድር ዓመት በፖርቱጋሉ ክለብ ባደረጋቸው አስር ጨዋታዎች ስምንት ጎሎችን ማስቆጠሩ ደግሞ ይበልጥ ተፈላጊ እንዲሆን አድርጎታል። የአጥቂው ተሰጦም የኤጀንቶችን ወይም ደግሞ የስካውቶችን ጭምር ቅርበት ያላቸው የመረጃ ምንጮች ለካቼንዶ ኦፍሳይድ እንደተናገሩት ከሆነ ቶተንሃምን፣ አርሰናልን፣ ኖቲንግሃም ፎረስትን እንዲሁም ደግሞ ኒውካስል ዩናይትድም ጭምር ትኩረት እንዲሰጡት አድርጓል። ፖርቶ የተጫዋቹን መብቶች ሙሉ በሙሉ የራሱ ያደረገ ሲሆን በኮንትራት ውስጥም 100 ሚሊዮን ዩሮ የመልቀቂያ አንቀጽ ነው የተቀመጠው። በፖርቱጋሉ ግዙፍ ክለብ ውስጥም ከዚህ ቁጥር በታችም እንደማይደራደሩ ነው እየተናገሩ የሚገኙት። ይህ ዋጋ ደግሞ በጣም የተጋነነ ሊሆን እንደሚችል በርካቶች እያመኑ ይገኛሉ። ሆኖም ግን ከክለቡ ጋር ቅርበት ያላቸው ምንጮች እንደሚናገሩት ከሆነ ግን ይህ ተጫዋች በጣም በበርካታ ፈላጊዎችም እንዳሉት ነው እየተገለጸ የሚገኘው። ከፍተኛ የሆነ የገንዘብ አቅርቦቶችም ከቀረበ የገንዘብ ጫናዎች አቋማቸውን ሊያለዝቡት ይችላሉ ተብሎ ይታሰባል። ቶተና መስካውን በጣም ፍላጎት ያለው ይመስላል። ዶሚኒክ ሶላንኬ በጉዳት ምክንያት ከሜዳ ውጪ ነው። በስፖርቲንግ ዳይሬክተሩ ፋቢዮ ፓራቲቺ የአኪው የብቃት ብዙሃንነትን ደግሞ በጣም እንደሚያደንቁት ጭምር ነው የተናገረው። ስፐርስ የአጭር ጊዜ የውሰት ውልም በመጀመሪያ በማድረግ በኋላ ላይ ደግሞ የመግዛት አማራጭን በተካተተበት ውይይት ላይ ተወያይተዋል። ምንም እንኳን የፖርቶ የጸና አቋም ግምት ትልቅ እንቅፋት ሆኖ ቢቆይም። ይበ እንዲህ እንዳለ ግን አርሰናልና ኖቲንግሃም ፎረስትም የእሱን እድገት መከታተላቸውን የቀጠሉ ሲሆን የፖርቶን በርካታ የቅርብ ጊዜ የሊግና የአውሮፓ ጨዋታዎችንም እስካውቶቻቸውን ልከው ተመልክተዋል። በክረምቱ የዝውውር መስኮት ላይ ሳሙ አኬዮን የማስፈረም እድልም የመረመረው ሌላኛው ቡድን ኒውካስል ዩናይትድ እንደሆነም ይነገራል። ይህንም ተጫዋች ለማስፈረም ትልቅ ፍላጎት እንዳላቸው ይነገራል። መደበኛ ጥያቄ ግን እስካሁን አላቀረቡ። ምንጮች እንደሚያመለክቱት ከሆነ ተጫዋቹ ለፖርቶ ያለው ታማኝነትና የመልቀቅ ግፊት አለመኖሩ በውሳኔ ውስጥም ቁልፍ ሚናን ተጫውቷል ነው የተባለው። አኪዮ ራሱ ሙያዊ አቅሙን ጠብቆ የቆየ ሲሆን፣ ትኩረቱ ደግሞ ፖርቶ በሀገር ውስጥና በአውሮፓ ስኬታማ እንዲሆን መርዳት ላይ እንደሆነ አጥብቆ ተናግሯል። አንድ ነገር በእርግጠኝነት መናገር ይቻላል። የዚህ ወጣት ስፔናዊ ተጫዋች ዝና በፍጥነት እየጨመረ ነው። እናም ስሙ ደግሞ በሚቀጥሉት ወራትም የዝውውር ዜናዎችን ይቆጣጠራል ተብሎ እንደሚጠበቅ ነው መረጃዎች በትልቁ እያጋሩ የሚገኙት። በቲም ቶክ ዘገባ መሰረት ማንቸስተር ዩናይትድ የስፖርት እንግሊዝ በኑና ማካይ ሞርተን ሆይልማንድን ለማስፈረም ያላቸው እምነት እየጨመረ ነው። ዴንማርካዊው ተጫዋች እንግዲህ ብሔራዊ ቡድኑ ተጫዋች የሆነው ከአሰልጣኝ ሩበን አሞሪም ጋርም በስፖርቲንግ ሊዝበን አብረው ከሰሩበት ጊዜ ጀምሮ ቅድሚያ የሚሰጠው የዝውውር ኢላማ ነው። ሩበን አሞሪም የዩናይትድን አማካይ ክፍል እንደገና ለመቅረጽም እየፈለገ በመሆኑም እንደገና አብረው ለመስራትም አጥብቆ እየገፋበት እንደሆነ ይታመናል። ምንም እንኳን የሞርተን ሁልማንድ የአሁኑ ውል 80 ሚሊዮን ዩሮ የመልቀቂያ አንቀጽን ቢይዝም ምንጮች እንደሚጠቁሙት ግን ክለቡ በተለይም በሩበን አሞሪምና በቀድሞው እንግዲህ ተጫዋቾቹ መካከልም ያለውን አውንታዊ ግንኙነት ከግምት ውስጥ በማስገባት ስፖርቲንግ ሊዝበን ለድርድር ክፍት ሊሆን ይችላል ብሎ እምነቶችን አሳድሯል። የሞርተን ኩልማንድ ባለፉት ሁለት የውድድር ዓመታት ያሳየው መሻሻል አስደናቂ ነው። የ26 ዓመቱ ተጫዋች በአውሮፓ ውስጥም ከፍተኛ እምነት የሚጣልበት ጥልቅ አማካዮች መካከል አንደኛ ሆኖ ደግሞ ራሱን እያሳየ እንደሚገኝ ነው ዘገባዎች የወጡት በስፖርቲንግ ሊዝበን ስር በነበረበት ጊዜም የመከላከል መስመሩን እየጠበቀ ከጥልቁ የጨዋታ ቦታ ደግሞ በመነሳትም የቡድኑ ዋና ሰው መሆንም እንደቻለ ተመልክተናል። የዩናይትድ ፍላጎት የሚመጣው የሩበን አሞሪም ኦልትራፎርድ አማካይ ክፍልን መልሶ መገንባት በቀጠለበት በዚህ ሰዓት ይህም በቅርብ ዓመታት ውስጥ ሚዛኑን በግልጽ የጎደለው አካባቢ እንደሆነ ይታመናልና አማካዩን ለማሻሻል በትልቁ ስራዎችን ይሰራል ተብሎ ነው የሚታሰበው። ውሉ በ2026 የሚያልቀው ካርሎስ ካሴሜሮ ሊሄድ እንደሚችል መገመቱና በኮቢ ማይኖ የወደፊት ዕጣ ፈንታ ዙሪያ ደግሞ ያለው ቀጣይ እርግጠኛ ለመሆን ማጠናከሪያዎች አስፈላጊነትን አፋጥኖታል። ስፖርቲንግ ሊዝበን ቁልፍ ንብረቶቻቸውን ለመሸጥ አይቸኩሉም፣ እናም የፖርቱጋላው ቡድንም ያለፉትን ተጫዋቾች ዝውውርም እንግዲህ ባለው ጠንካራ የዋጋ ድርድር ታሪክ ምክንያት ከፍተኛ የሆነ አቅርቦት ካልቀረበ በስተቀር በአቋማቸው ይጸናሉ ተብሎ ነው የሚጠበቀው እንጂ በእንዲህ እንዳለ ዩናይትድ የጁድ ቤሊንግሃም ታናሽ ወንድም የሆነው የቦሩሲያ ዶርትመንዱን ተጫዋች ጆቤ ቤሊንግሃም ላይም እንዲሁ ደግሞ በሳጥን ለሳጥን ለሚታወቅ አይነት ችሎታ ስላለው ይህንንም ያደንቅበታል። ለዴንማርካዊው አማካይ የሆነው የፖርቶውን ቪክተር ፍሮሆልድንም እንዲሁ ሁኔታንም እየተከታተሉ ነው የሚገኙት። ሆኖም ግን የሞርተን ሁልማንድ የሩበን አሞሪም ቀዳሚ ተመራጭ ምርጫ ሆኖ የቆየ፣ አሰልጣኙ ተጫዋቹን ለሚመጡት ዓመታትም የዩናይትድን አማካይ ክፍል መምራት የሚችል ተፈጥሯዊ መሪ አድርገው እንደሚመለከቱት ጭምር ነው መረጃዎቹ የወጡት። የስኮት ማክቶሜኔ ስም በአውሮፓ ውስጥ ስሞቹ እንግዲህ መሳቡ ቀጥሏል። ቀድሞ እንግዲህ ማንቸስተር ዩናይትድ አማካይ የነበረው ተጫዋች በፕሪምየር ሊጉ መመለሻ ሊያደርግ እንደሚችል እየተገመተ ነው። በናፖሊ ያሳለፈው የማክቶሜኔ ቆይታ በስኬት እና ከሜዳ ውጭ ደግሞ በሆነ እንግዲህ አለመረጋጋት የታጀበ ሲሆን፣ ይህ ደግሞ ጥምረት ወደ እንግሊዝ ለድንገተኛ መመለስም በር ሊከፍት እንደሚችል የሚገምቱ ዘገባዎች እንዲወጡ አድርጓል። በሴሪኦ ግን በጣም ድንቅ እንቅስቃሴን እያሳየ እንደሆነ ጥያቄ የለውም። በሴሪኤ ያሳየው አፈጻጸምም አድናቆትን ቢያተርፍለትም በመጨረሻም ግን ወደ ፕሪሚየር ሊግ በድንገትም ለመመለስም ዝውውሩ ሊያደርግ እንደሚችል ጭምር ግምቶች አሁን ላይ እየወጡ እንደሚገኙ ነው ዘገባዎች እየጠቆሙ የሚገኙትና ተጫዋቹ ወደ ፕሪሚየር ሊግ ሊመለስም የሚችልበት እድል እንዳለም የሚያሳዩ መረጃዎችን በትልቁ እየተመለከትን ነው የምንገኘው። የተጫዋች በሴሪያ አሳዩ አፈጻጸም አድናቆትን ቢያተርፍለትም በመጨረሻም ወደ ፕሪምየር ሊግ ግን ዝውውር እንዲያደርግ የሚያሳምነው በኔፕልስ ያጋጠመው ደግሞ ትኩረት ሊሆን ይችላል ተብሏል። ማክቶሚኔ ባለፈው ክረምት ወደ ናፖሊ መሄዱ እንደ ድፍረት የተሞላበት ውሳኔ ተደርጎ ታይቶ ነበር። ሚናውም ወጥ ያልሆነበት የማንቸስተር ዩናይትድን ቡድን ትቶ በሻምፒዮና አሸናፊ ቡድን ውስጥም ቁልፍ ተጫዋች የመሆን ምኞትን ይዞ ለጣሊያኑ ግዙፍ ክለብ ፈረመ። በመጀመሪያ ውድድር ዘመኑ ተግባሩን መወጣት እንደሚችል አስመስክሯል። አስደናቂ የሆነ የጎል አስቆጣሪነት ሪከርዶችንም እና የአሲስቶችንም ሪከርድ አስመዝግቧል። ናፖሊ ለዋንጫ ባደረገው ትግል ውስጥም ቁልፍ ሚናን ተጫውተዋል። እናም ዝናውን ደግሞ የበለጠ አሳድጎታል። ሆኖም ግን በሜዳ ላይ ያለው ብቃት ቢኖርም፣ ምንጮች ከሜዳ ውጭ ግን ያለው ሁኔታ እየተመቸው እንዳልነበር ነው የሚናገሩት። ዘገባዎች እንደሚያመለክቱት ከሆነ በኔፕልስ በደጋፊዎች ያደረጉለት ትኩረትም ማክቶሚኔን እየከበደው እንደሆነ ይነገራል። በግልና በሙያዊ ሕይወቱም በእያንዳንዱ ውጣ ውረዶች ላይ ከፍተኛ የሆነ ትኩረትና ግምትን እየተሰጠው ነው። የስኮትላንዳዊው አማካይ ቆይታ እንደገና እንዲያስብበት የሚያደርገው የመጫወት ጫና በከፍተኛ የሚዲያና የሕዝብ ትኩረት ጋር ተዳምሮ የፈጠረው ሁኔታ ነው። በእንግሊዝ የሚገኙ ክለቦች ሁልጊዜም የተረጋገጠ ከፍተኛ ደረጃ ልምድ ያላቸው ተጫዋቾችን የሚከታተሉ በተለይም በጣሊያን የሊግ ዋንጫዎችን የማሸነፍ ልምድ ካገኘ በኋላ ደግሞ ማክቶሚኔ ለቡድኑ ተስማሚ አማካይ አድርገው የሚመለከቱት በርካቶች ናቸው። ማክቶሚኔ ለመስማትም ፍቃደኛ ከሆነም ትክክለኛው ክለብ ወደ እንግሊዝ ምድርም በፍጥነት ለመመለስም ጥረት ሊያደርግ ይችላል። አፈጻጸሙ ጠንካራና ዝናውም የጸና በመሆኑም ቀጣዩ ዝውውሩን የሚመራው ከሜዳ ውጭ ያለው ሁኔታ ሊሆን እንደሚችል ይገመታል። ወደ ፕሪምየር ሊግ ለመመለስ ከወሰነ ክለቦች በጥንቃቄ ይከታተሉታል። ማንቸስተር ዩናይትድ በዓለም ላይ ካሉ ምርጥ ተጫዋቾች አንዱ ለሆነው ተጫዋችም አስደናቂ ዝውውር አድርገው እንግዲህ ለማምጣትም ፍላጎቶች ይኖሩታሉ ወይ በቀጣይ የሚጠበቅ ጥያቄ ይሆናል ተብሎ ነው የሚታሰበው። ኒውካስል ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት ወቅት በተከሰተው እንግዲህ የአሌክዛንደር ኢሳክ ውዝግብ ምክንያትም ተጎርቶ ነበር። ምክንያቱም ይህ የውድድር አመቱ መጀመሪያ ላይ መሰረታዊ እንግዲህ አጥቂ እንዳይኖራቸውም አድርጎ ነበር። አሁን ግን ሁኔታው አልፏል። ነገር ግን ወደፊት በተመሳሳይ ሁኔታ መደገም የለበትም የሚል ስሜቶች አሉ። በሚቀጥሉት ከሁለትና ሶስት ዓመታት ውስጥም ውላቸው የሚያልቅባቸው እነ ሴቨን ቦትማን በ2027 ቲኖ ሊቨርመንቶ እና ብሩኖ ጉማሬሽ ሁለቱም እስከ 2028 አላቸው በርከት ያሉ ምርጥ ተጫዋቾቻቸውም አሏቸው የኋለኛውን በተመለከተ ደግሞ በቅርብ ጊዜ ውስጥም ሁኔታውን ለመፍታት እቅዶች ያሏቸው እንደ ፉትቦል ኢንሳይደር ዘገባ ፒት አሩርክ እንዳለው ከሆነ አዲሱ የኒውካስል ስፖርቲንግ ዳይሬክተር ሮስ ዊልሰን ከጉማሬሽ ጋርም አዲሱን በተመለከተ ለመነጋገርም ሀሳቦች አሉት። ብሩኖ ጉማሬሽ አዲሱን እንዲፈርም ማሰርም ለኒውካስል ዩናይትድ ተስማሚ እንደሚሆን ይታሰባል። ምናልባትም ሁሉም አካላት ተቀምጠውም አዲሱን ለመወያየትም ፍላጎት ይኖራቸዋል። አዲሱ ስፖርቲንግ ዳይሬክተር ሮስ ዊልሰን በርካታ ከዋክብ ተጫዋቾቻቸውን አስመልክቶም ሊነሱ የሚችሉ ጥርጣሬዎችን ለመጨረስና በአሌክዛንደር ኢሳቅ ጋርም እንዳጋጠማቸው አይነት ሁኔታንም ለማስወገድ አቅዶ ወደ ውይይትም የገባ ይመስላል። ስለዚህም በቅርብ ጊዜ ውስጥ ከብሩኖ ጋርም ከሰዎቹ ጋርም ተቀምጠው አዲሱን ወደ ለመስማማትም የሚደረጉ ንግግሮች እንደሚኖሩ በእርግጠኝነት መናገር ይቻላል። ብሩኖ ጉማሬሽ በጥር 2022 ከሊዮን ከተቀላቀለ ወዲህም ለኒውካስል ዩናይትድ የላቀ አፈጻፀምን አሳይቷል። ቅዳሜ ለትም በፉልሃም ላይ ባስመዘገቡት ውጤትም ድል ዋና ተዋናይ ነበር እና ምኞታቸው ለኤዲ ሃው ቡድን በብዙ አመታትም እዚህ ሆኖ እንዲቀጥልና እንዲሁም ደግሞ ወደ ሴንት ጀምስ ፓርክም የወደፊት እድሉን ማረጋገጥ እንዲፈልግም አስቀድሞ እየተጠቆመ እንዳለ ነው መረጃዎቹ እየወጡ የሚገኙት። የሊቨርፑል የውድድር ዓመት ያልተጠበቀ አቅጣጫን ይዘዋል። እናም እንደ አንዲካይላ ዘገባ ከሆነ በአሰልጣኝ አርኔስ ሎት ስር ባሉ ውጤቶችም ሆነ አፈጻጸሞች የተነሳ በክለቡ አመራር ውስጥም ጭንቀት እየጨመረ ነው። ሆላንዳዊው ለጊዜው ከስልጣኑ ደህና ቢሆንም የውስጥ አዋቂዎች እንደሚጠቁሙት ከሆነ ግን የቡድኑ እንቅስቃሴ በቅርቡ ካልተሻሻለ ትዕግስቱ ላይቆይ ይችላል። በተጨማሪም የሊቨርፑል ታዋቂ የቀድሞ አሰልጣኝ የሆኑት የርገን ክሎፕ አስደናቂ የሆነ መመለስን ሊያደርጉ እንደሚችሉም ግምቶች አሉ። ስሎት ባለፈው አመት የእርገን ክሎብ በስሜት ከተሰናበቱ በኋላ ሊቨርፑልን ወደ አዲስ ዘመን ለማሻገር መጥቷል። ምንም እንኳን ሆላንዳዊው በክለቡ የመጀመሪያ የውድድር ዘመን ሊቨርፑሎችን በፕሪምየር ሊግ ዋንጫ እንዲያነሱ ቢመራም የቡድኑ አፈጻጸም ግን በዚህ የውድድር አመት አሳዛኝ ነው። ተከታታይ አራት የፕሪምየር ሊግ ሽንፈቶች ከደረሱባቸው በኋላ ትላንትና ደግሞ በካራባው ካፕም ጨዋታ ተሸንፈው ከውድድሩ ውጪ ሆነዋል። የሊቨርፑል ባለቤቶችና ከፍተኛ የስራ አስፈጻሚዎችም በውጤቱ ብቻ ሳይሆን በአፈጻጸሞቹን ባህሪ እየጨመረ በመጣ ጭንቀት ውስጥ ናቸው። ከክለቡ ጋር ቅርበት ያላቸው ምንጮች እንደሚጠቁሙት አርኔስሎት በጥር ወር የዝውውር መስኮት ሳይደርስም ሁኔታውን መለወጥ ካልቻለ በቦርድ ደረጃ ተተኪ ቅዶችን በተመለከተ ውይይቶችም ቀደም ብለው ተካሂደዋል ነው የሚለው መረጃው። የሆላንዱ ሰውም በአጭር ጊዜ የተጠበቀ ቢሆንም በውድድር አመቱ አጋማሽ ግን የአሰልጣኝ ለውጥ ሊኖር እንደሚችል ግን አልተነገረም። በጣም በሚያስደንቅ ሁኔታ በርካታ የውስጥ አዋቂዎች ሊቨርፑል ጥያቄ ቢያቀርብ የርገን ክሎፕንም ሊጠይቁ እንደሚችሉ ጭምር ነው የሚገምቱት። ለአሁኑ ግን ምንም አይነት መደበኛ ግንኙነት አልተደረገም። የርገን ክሎፕ በአሁኑ ወቅት የሬድቡል ግሩፕም ዓለም አቀፍ የእግር ኳስ ኃላፊ ሆነው እየሰሩ ነው። በዚህም ስራቸው ደግሞ ደስተኛ እንደሆኑ ተነግሯል። ቢሆንም ግን በአንፊልድ ዙሪያ ያሉት ሹክሹክታዎች ግን ጨምረዋል። ደጋፊዎች የክለቡን ታላቁን አሰልጣኝም እንደ እንደገና በቤንሻንክ ላይ እንዲሁ በሌሎችም አይነት መልኩ ደግሞ የርገን ክሎፕ የሚመለከቷቸዋልና ይህንን ሰው መመለስም በትልቁ ይፈልጋሉ። ይህ ግምት ብቻ ሆኖ ይቆያል ወይስ ደግሞ ከእግር ኳስ ታላላቅ የመመለስ ታሪኮችም አንዱ ይሆናል የሚለው ጉዳይ በቀጣይ የሚታይ ጉዳይ ነው። በፖርቱጋላዊው አሰልጣኝ ኑኖ ኤስፕሬንቶ ሳንቶ ላይ በዌስትሀም ዩናይትድ ያለው ጫና እየጨመረ መጥቷል። ምክንያቱም በለንደን ስቴዲየም ያለው ቆይታ አስቸጋሪ በሆነ ጅምር ላይ ነው። ኑኖ በመስከረም ወር መጨረሻ ላይ ስልጣን ከያዘ ወዲህ ሊያገኛቸው ከሚችላቸው 12 ነጥቦች አንድ ነጥብ ብቻ በመሰብሰብ ደጋፊዎቹን አስቆጥቷል። እንዲሁም ቡድኑን በፕሪሚየር ሊግ የደረጃ ሰንጠረዥም ወደ ታች እንዲሸራተት አድርጎታል። ስለ ወደፊቱ ጊዜው ቀደም ብሎ ቢነገርም እንግዲህ ዘገባዎች እንደሚያሳዩት የክለቡ የዌስትሃም ዩናይትድ ቦርድ አዲሱን ዋና ሰልጣኝ ለመደገፍ ቁርጠኛ ነው፣ በተለይም በጥሮር የዝውውር መስኮት ላይ ቀደም ሲልም በውድድር ዓመቱ መጀመሪያ ላይ የተሰሩትን የምልመላ ስህተቶችን ለማረም እየፈለጉ ነው። የኑኖ ኤስፕሬንቶ ሳንቶ መምጣት ክለቡን ከግርሃም ፖተር ጋርም የተለየ በኋላ አዲስ ምዕራፍ እንዲከፍት ታስቦ ነበር። ነገር ግን ውጤቶች እስካሁን መሻሻል አላሳዩም። የቀድሞ የወልቭስና የቶትናም አሰልጣኝ ዘመናቸውን በኤቨርተን ባደረጉት የአቻ ውጤት ጀምረው ነበር። ይህም ደግሞ ለጥቂት ጊዜ ብሩ ተስፋ ተሰጥቶት ነበረ። ሆኖም ግን ከዚያ በኋላ ተከታታይ ደግሞ ሶስት ሽንፈቶች ተከተሉባቸው። በመጨረሻ በሊድስ ዩናይትድ ሁለት ለአንድ ተሸንፈዋል። ዘሰን በተሰኘው ጋዜጣ መሠረትም የክለቡ አመራሮች ባለፈው የውድድር ዘመንም እንግዲህ በዝውውር መስኮቱ ላይ የሰሩትን ስህተቶች ጠንቅቀው ያውቃሉና እነሱን ስህተቶች ደግሞ ላለመድገምም ቆርጠው ተነስተዋል። በዌስትሃም ዩናይትድ ውስጥ ያሉ ከፍተኛ ባለስልጣናት በክረምቱ ወቅትም ሌላ አጥቂ ባለመስፈረማቸው ትልቅ ስህተት እንደሰሩ ተቀብለዋል። የክለቡ ችግሮች ግን ከአጥቂ መስመር በላይ የዘለቁ ናቸው። የጉዳት መከሰት የዌስታም የተከላካይ አማራጮችን አዳክሞታል። በተለይም ኮንስታንቲኖስ ማቭሮፓኖስ ረዘም ላለ ጊዜ ከሜዳ ውጭ መሆኑና በክረምቱ የፈረመው ኢጎር ሁሊዮም በቂ የመጫወት ጊዜ አለማግኘቱ ችግርን ፈጥሯል። ዌስትሃም በአጥቂ መስመር ላይ እንደሚያደርገው ሁሉ በመከላከል መስመር ላይ ማጠናከሪያዎችን ቅድሚያ ይሰጣል ተብሎ ይጠበቃል። የቦርዱ በጥር ወርም ወጪ ለማድረግ ፍቃደኛ መሆኑ ለኑኖ የእምነት ምልክት ተደርጎ እየተተረጎመ ነው። ይሁን እንጂ መሻሻል ካልታየ ግን የቦርዱ ቀደምት ትዕግስቶች እዚህ አሰልጣኝ ላይም ላይኖሩ እንደሚችሉ ጭምር ነው የተገመተው። ሊቨርፑል የዩቬንቱሱን አማካይ ኬፍረም ቱራምን ለማስፈረም እየተንቀሳቀሰ እንደሆነ ተዘግቧል። እንደ ፌጂያስ ዘገባ ከሆነ ሪያል ማድሪድ የ24 ዓመቱን ፈረንሳዊ አማካይ አገልግሎት ለማግኘትም ፍላጎት አለው ነገር ግን ከፕሪምየር ሊጉ ሻምፒዮን ሊቨርፑል ፍክክር ይገጥመዋል ዘገባው እንደሚያመለክተው የተጫዋች ዋጋ 70 ሚሊየን ነው ሊቨርፑል በመሐል ሜዳው ላይ የበለጠ ጥራትና የተተኪ ብዛት እንደሚያስፈልገው ግልጽ ነው ኬፍረም ቱራ ምርጥ ተጨማሪ ሊሆን ይችላል በዩቬንቱስ ጥራቱን አሳይቷል እናም በፕሪምየር ሊጉም ጥሩ ለመስራት የሚያስችል ቴክኒካዊ ብቃቶች አሉት ሊቨርፑል በመሐል ሜዳው መሰረት ላይ ለረያ ግራቨንበርች ድጋፍ የሚሆን የመሐል ሜዳ ተጫዋችም ያስፈልገባል ከፍረም ቱራም ከኔዘርላንዱ ኢንተርናሽናል ጋር ጥራት ያለው አጋርነትን መፍጠር ይችላል። የተከላካይነት ሽፋንን በመስጠትና የጨዋታውን ፍጥነት በመቆጣጠር ረገድም በጣም ጥሩ ነው። ኳሱን ወደፊት ማጓጓዝም ይችላል። እሱን ማስፈረምም አሌክሲ ማካሊስተርን የበለጠ ነጻነት እንዲኖረው ያስችለዋል። ሊቨርፑል ፍላጎቱን ወደ ስምምነት የሚያደርስ ይፋዊ ጥያቄን ሊያቀርብ እንደሆነ ግን ወደፊት የሚታይ ነው የሚሆነው። ዩቬንቱስ ግን በአጠቃላይ እንግዲህ ይህንን ተጫዋች ማጣትም አይፈልጉም። ነገር ግን አትራፊ የሆነ አቅርቦት ከቀረበላቸው ሊፈተኑ ይችላሉ። ሊቨርፑል ለኬፍረን ቱራም ከፍተኛ ዋጋ ለመክፈል የሚያስችል ሀብት አለው። እያንዳንዱ ዋንጫ ማሸነፍ የሚችል ጠንካራ ቡድን ለመገንባትም እየፈለጉ ነው። እናም በዚህ ክረምትም ከፍተኛ መጠን ያለው ገንዘብ አውጥተዋል። ቡድኑን የበለጠ ለማሻሻልም እየፈለጉ እንደሆነና በጣም ተመራጭ የሆነውን የመሀል አማካይ ቦታ ላይም ደግሞ በማስፈረም ተከላካይና በሌላ እንግዲህ ቦታዎች ላይ ኢንቨስት ማድረግም ጭምር ይፈልጋሉ። ፈረንሳዊ ኢንተርናሽናል ለእነሱም ድንቅ ግዥ ይሆናል። አሁንም በጣም ወጣት ነው። እናም ደግሞ ስልጠናና ልምድ ደግሞ የበለጠ የተሻለ እንዲሆን ያደርገዋል። በፕሪሚየር ሊጉ ምርጥ ደረጃ ላይ ለመድረስም የሚያስችል ሁሉም ባህሪያቶች አሉት። ወደ ሊቨርፑል የመዛወር እድል ለኬፍረም ቱራም አስደሳች ሊሆን ይችላል። በሱ እርምጃ መሻሻልም ይሆናል። እናም ደግሞ ከዓለማችን ታላላቅ ክለቦች አንዱን ደግሞ ይቀላቀላል። ሊቨርፑል በቅርቡ የሊግ ዋንጫን አሸንፏል፣ እናም በየጊዜው ለዋና ዋና ዋንጫዎች መታገል እንደሚችሉ አሳይተዋል። ማንኛውም ተጫዋችም የፕሮጀክቱ አካል ለመሆን ሊፈተን ይችላል። ቀያዮቹ እንግዲህ ከኤፍረም ቱራምን ከአንድ ዓመት በላይ ሲከታተሉትም ቆይተዋል። በሌላ በኩል ሪያል ማድሪድም በመሀል ሜዳው ላይ የበለጠ ጥራት ያስፈልገዋል እነሱም ለተጫዋቹ አጓጊ መዳረሻ ይሆናሉ። እነሱ ከዓለም ታላላቅ ክለቦች አንደኛው ናቸው እናም ሊቨርፑልን አሸንፈው እሱን ማስፈረም ይችሉ እንደሆነ ደግሞ ወደፊት የሚታይ ጉዳይ ይሆናል ተብሎ እንደሚጠበቅ ነው መረጃው እያጋሩ የሚገኙት። የባርሴሎና አጥቂ ሮበርት ሌቫንዶስኪ ወደ ማንቸስተር ዩናይትድ ባልተጠበቀ ሁኔታ ሊዘዋወር ይችላል የሚል ዜና እየተነገረ ነው። ሆነም ጋዜጠኛ ዲን ጆንስ ለቲም ቶክ እንደገለጸው ከሆነ ይህ ዝውውር የሚሳካበት እድል ግን እጅግ በጣም ጠባብ ነው። ማንቸስተር ዩናይትድ በአጥቂ መስመሩ ላይ ተጨማሪ ጥራትና እየተተኪ ብዛትም ቢያስፈልገውም ሌቫንዶውስኪን ማስፈረም ግን ያልተጠበቀ ነገር ይሆናል። ተጫዋቹ የሙያ ዘመኑ መጨረሻ ላይ የሚገኝ ሲሆን፣ ወደፊትም የተሻለ ይሆናል ተብሎ አይጠበቅም። ክለቡ የበለጠ እምቅ ችሎታ ባለው ወጣት ተጫዋች ላይ ኢንቨስት ማድረግ ይኖርበታል ተብሎ ነው የሚታሰበው። ጆንስ እንዳለው ከሆነ በማንቸስተር ዩናይትድ እና በሮበርት ሌቫንዶስኪ መካከል ዝምድናዎች ቢኖሩም ይህ ግን የማይታሰብ ይመስላል። ምንም እንኳን በነፃ ዝውውር ቢመጣም ከክለቡ ፍልስፍና ጋር ፈጽሞ አይጣጣምም። ለቤንጃሚን ሸስኳ አማካሪ ወይም ልምዶችን የሚያካፍል ሆኖ ሊያገለግል ይችላል የሚሉ አስተያየቶችን አይቻለው። ይህም በጣም ከመጠን ያለፈና ምናልባትም አስፈላጊ ያልሆነ ይመስላል። ሌቫንዶስኪ በአሁኑ ጊዜ ምንም ያክል ገቢ እንደሚያገኝ ሰዎች የሚያስቡት እርግጠኛ አይደለሁም። ነገር ግን እሱ በመሰረቱ በባርሴሎና ከፍተኛ ተከፋይ ተጫዋች እንደሆነ የሚታወቀ ጉዳይ እንደሆነ መረጃዎች እንደሚወጡ ነው። ዘገባዎች እንግዲህ እያሳዩ የሚገኙት ማንቸስተር ዩናይትድ ለተጫዋቾች፣ በተለይም በእድሜ ለገፉ ተጫዋቾች ምን ያክል እንደሚፈል እንደሚከፍልም ጥብቅ ፖሊሲ እንዳለው የሚታወቅ ጉዳይ ነው። አዎ ሚዛንና አንዳንድ ትልልቅ ልምዶችን ሊያካፍለው ይችላል። ነገር ግን ሌቫንዶስኪ ደሞዙን በግማሽ ቢቀንስ እንኳን ለአብዛኛው የቡድኑ አባላት የበለጠ ገቢ ይኖራል። እጅግ በጣም ትልቅ የደሞዝ ቅናሽ ካላደረገ በስተቀር እንደ ፈራሚ ሊቀበሉት የሚችሉ አይመስለኝም። ማንቸስተር ዩናይትድ ከቤንጃሚን ሼስኮ ጋር መወዳደርና ከስሎቬንያዊው ኢንተርናሽናል ጋር የግብ ማስቆጠር ሸክሙን መካፈል የሚችል ሌላ አጥቂ ያስፈልገዋል። የማንቸስተር ዩናይትድ እንግዲህ በቀጣዮች ወራትም በግብ ጠባቂም ሆነ በአጥሩ አጨራረስም ያለው ተጫዋች ለማምጣት መሞከር ይኖርባቸዋል። ማንቸስተር ዩናይትድ በዚህ ክረምትም አጥቂ ክፍሉን ለማሻሻል ከፍተኛ ገንዘቦችን አውጥቷል። እንደ አርሰናል፣ ሲቲ እና ሊቨርፑል ካሉ ክለቦች ጋርም ለመወዳደር ከፈለጉ ቡድኑን ማሻሻል መቀጠል ይኖርባቸዋል። በቀጣዮቹ ጥቂት ወራትም ትክክለኛ ተጫዋቾችን ማስፈረም ይችሉ እንደሆነ ማየቱ አስደሳች ያደርገባል። ይህ በእንዲህ እንዳለ ግን ሮበርት ሌቫንዶስኪ አሁን ላይ በሙያው ዘመን በበርካታ ክለቦች ላይ ራሱን አሳይቷል። እናም ከሱ ከትውልዱ ምርጥ አጥቂዎች መካከልም አንዱ እንደሆነ ምንም ጥርጥር የለውም። ሆኖም ግን እድሜው 37 ነው። እናም ማንቸስተር ዩናይትድ እሱን ለማስፈረም ቢወስን አጥጋቢ ያልሆነ ውሳኔ ሊሆን ይችላል። የረጅም ጊዜ አማራጮችን መመልከት ይኖርባቸዋል። አስደሳች ፕሮጀክትም አላቸው እናም ለወደፊቱ እየገነቡ ነው። በቅርቡ ደግሞ ከምርጥ ጊዜያቶች የሚያልፍም ተጫዋች ላይ ኢንቨስት ማድረግም ትርጉም አይሰጥም። ሌቫንዶስኪ ከዚህ በፊትም ከማንቸስተር ዩናይትድ ጋር ስሙ ተያይዞ እንደነበረ እናስታውሳለን። ያኔ በሰራ አሌክሳንደር ቻማን ፈርጉሰን ጊዜ ይህንን ተጫዋች ለማስፈረም ማንቸስተር ዩናይትድ ፍላጎት እንደነበራቸው እናስታውሳለን። ነገር ግን አሁን ላይ ይህንን ተጫዋች ለማስፈረም እንግዲህ በድጋሚ ፍላጎት ይኖራል ተብሎ እንደማይጠበቅ ነው መረጃዎች እየወጡ የሚገኙትና ሮበርት ሌቫንዶስኪን ማንቸስተር ዩናይትድ ይፈልጋል ተብሎ መረጃዎች መውጣታቸው ለበርካቶችም ማስገራሚ እንደሆነ ጭምር ነው መረጃዎች የሚያሳዩት። ሊድስ ዩናይትድ የማሊውን አማካይ ዩሱፍ ሲሶኮን ከማካቢብ ቴልአቪቭ ለማስፈረም ፍላጎት እንዳለው ተዘግቧል። የ23 ዓመቱ አማካይ ለእስራኤሉ ክለብም ጥሩ አፈጻጸምን አሳይቷል። እናም ከሊድስ ዩናይትድ ምርጥ ተጨማሪም ሊሆን ይችላል። በመሃል ሜዳ ላይም ተጨማሪ ጥራትና ጥልቀትም ይሰጣቸዋል። ሲሶኮም ግሩም ግዢ ሊሆን ይችላል። ፒተር ወርክ ለፉትቦል ኢንሳይደር ሲናገርም ይህ አስደሳች ግንኙነት ነው። ስለዚህ ተጫዋችም የሚያውቁ ብዙ ሰዎችም ያሉ አይመስለኝም። በእስራኤል ከማካቢ ቴል አቪቭ ጋር ሲጫወትም ቆይቷል። በቻምፒየንስ ሊግ ማጣሪያዎችና በዩሮፓ ሊግም ተጫውተዋል። ለዚህም ደግሞ የአውሮፓ ልምድም አለው። እንግዲህ እንደተባለው ከሆነ ምናልባትም ሰዎች ሊድስ አማካዮቹን ለመግዛትም ወደ ገበያ በመግባቱ ሊደነቁ ይችላሉ። ምክንያቱም በዚህ የውድድር ዓመትም አማካይ ክፍላቸው ጥሩ ነበር። እንደ ኢታን አምፓዱና በክረምቱ የፈረሙት እንዲሁም ደግሞ አንቷን ስታችና ሴን ሎንግስታፍም በመሀል ሜዳ ላይ ትልቅ ተጽዕኖን አሳድረዋል። ምናልባትም ሲሶኮ ለሊድስም የመጣ አማራጭ ሊሆን ይችላል። እናም በዚያ ረገድ ደግሞ ጥሩ የገንዘብ ዋጋ ሊኖረውም ይችላል። በውሉ ላይ 18 ወራት ቀርተውታል። እንደተባለው ሊድስ በግልጽ እሱን እየተከታተሉት ነው። ስለዚህም ፍላጎታቸውን ተከትለው ያጠናክሩ እንደሆነ ወደፊት የሚታይ ነው። እሱን በእንግሊዝ እግር ኳስ ውስጥም ስኬታማ ለመሆን የሚያስችል ጠንካራ የአካል ብቃት አለው። እናም ደግሞ ሊድስ ዩናይትድም ሊረዳ ይችላል። በመከላከል ረገድ ተጋላጭ ሆኖ ታይቷል። እናም ከኋላ ያለውን ቦታ ደግሞ ሁኔታውን ለማጠናከርም የሚረዳ አይነትም ተጫዋች ይሆናል ተብሎ እምነት የሚጣልበት የተከላካይ አማካይ ተጫዋች ይሆናል ተብሎ እንደሚታሰብ ነው መረጃዎች በትልቁ እየወጡ የሚገኙት። የ23 ዓመቱ አማካይ የኋላ መስመሩን በመጠበቅም ፈጣሪ ተጫዋችም ወይም ደግሞ ክሬቲቪቲው ላይ በጣም የተሻሉ እንዲሆኑም ነጻነት ሊሰጣቸው እንደሚችል ጭምር ነው። በርካቶች የሚያምኑት ዝውውሩ ከተፈጸመ የ23 ዓመቱ አማካይ በፕሪሚየር ሊጉ ፈጣን ተጽዕኖ ለማድረግ ይፈልጋል ተብሎ ነው መረጃዎቹ የወጡት። አስተን ቪላ ከዩሪ ቸለማንስ እና ሞርጋን ሮጀርስ ጋር አዲስ ውን ለመስማማት ተስፋ ያደርጋሉ። ሁለቱም ተጫዋቾች ለዌስት ሚድላንዱ ክለብም በጣም አስፈላጊ ሲሆኑ፣ ከክለቡም የረጅም ጊዜ የወደፊት ህይወታቸውን ለማስጠበቅም እየሰሩ እንደሚገኙ ነው የሚነገረው። በተለይ ሞርጋን ሮጀርስ ለአስተን ቪላ እጅግ አስደናቂ ተጫዋች ነው። ከበርካታ ታላላቅ ክለቦች ጋርም ስሙ ይነሳል። አስተን ቪላ በክለብ ውስጥም ለማስቀጠል ከፈለገ የረጅም ጊዜ የወደፊት እድሉን ማረጋገጥ ይኖርበታል። እሱ ብሩህ የወደፊት ጊዜ ያለው ታላቅ ተስፈኛ ተጫዋች ሲሆን፣ በአሁኑ ጊዜ በፕሪሚየር ሊጉ ካሉ ምርጥ ወጣት ተጫዋቾችም አንደኛው ነው በትክክለኛው መመሪያ ደግሞ ከፍተኛ ደረጃ ያለው ተጫዋች ሆኖ የማደግም ብቃት አለው እና አስተን ቪላ ጥሩ ለመስራት ከፈለገ እንደሱ ያሉ ተጫዋቾች ያስፈልጉታል። በመደበኛነትም በአውሮፓ መወዳደር የሚችል ጠንካራ ቡድን ለመገንባት እየፈለጉ ነው። ሮጀርስ ስኬታማ ቁልፍም ይሆናል ተብሎ ነው የሚታሰበው። የ23 ዓመቱ አማካይ ዋጋው 80 ሚሊዮን ፓውንድ እንደሆነ የተዘገበ ሲሆን በበርካታ ታላላቅ ክለቦች ፍላጎትም ላይ ቆይቷል። በሀገሪቱ ውስጥም ላሉ ትልልቅ ክለቦችም የመጫወት ብቃት እንዳለው ምንም ጥርጥር የለውም። ሁኔታው እንዴት እንደሚዳብር የሚታይ ጉዳይ ነው። ይህ በእንዲህ እንዳለ ግሬም ቤሊ እንዳለው ከሆነ ማቲ ካሽ ቀደም ሲል ከአስተን ቪላ ጋር አዲስ ውል የተስማማ እንደሆነ ይታወቃል። ና ዦ መጊንም በመርህ ደረጃ በአዲስ ውል ላይ ተስማምተዋል። አስተን ቪላ ቁልፍ ተጫዋቾቹን ለረጅም ጊዜ ለማስጠበቅም ጠንክሮ እየሰራ ነው የሚገኘው። ግሬም ቤሊ ለቲቢአር ፉትቦል እንዲ ሲል ገልጿል። ሮቤርቶ ኦላቤ በፍጥነት ስራውን መጀመሩ ለቪላ ታላቅ ዜና ነው። በሱ ላይ ደግሞ በኤምሬ መካከልም እውነተኛ ግንኙነት እንዳለም ያሳያል። ይህም ደግሞ ንግግሮች እንዲቀጥሉና ፈጣን እድገትም እንዲያደርግ ያስችላቸዋል። የማቲካሽ ውል ተፈጽሟል ተብሎ ተነግሯል። እናም የጆ መጊን ውልም በመርህ ደረጃ ተስማምቷል። ጥር ከመግባቱ በፊትም እነዚህ ስምምነቶችን መጨረስ እንደሚፈልጉ ግልጽ ነው። ይህም ደግሞ መስኮቱን ሙሉ በሙሉ እንዲጠቀሙ ያስችላቸዋል። በሮጀርስ ና በቴሌማንስ ዙሪያ ያሉ ንግግሮችም እየቀጠሉ ነው፣ ነገር ግን በዚህ ነጥብ ላይ እስካሁን እየተደረሰ ነገር የለም። በቡድን ውስጥ ድክመቶች እንዳሉባቸው ምንም ጥርጥር የለውም። እናም ጥራት ያላቸው ተጫዋቾችን ማስፈረም የሚኖርባቸዋል ነገር ግን ምርጥ ተጫዋቾቻቸውን ማስቀጠል ደግሞ በትልቁ ለዚህ ቡድን ጠቃሚ ይሆናል ተብሎ እንደሚታሰብ ነው። መረጃዎች በትልቁ እየወጡ የሚገኙት ቡድን የተከበራችሁ ቤተሰቦቻችን ከ እንግዲህ ፉአድ ባህሩ የዩቲዩብ ቻናላችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ ስናደርስ ቆየን። ስላደመጣችሁን ከኛ ጋር ስለነበራችሁ ከልብ ከልብ አድርገን ደግሞ እናመሰግናችኋለን ሌሎች ስፖርታዊ ጉዳዮችን የምናካትትባቸው ፕሮግራሞችን በቀጣይ ይዘን የምንመጣ ነው የሚሆነው ለዛሬው ግን ከኛ ጋር ስለነበራችሁ ቆይታችሁን ከኛ ጋርም ስላደረጋችሁ ከልብ አድርገን እናመሰግናለን በቀጣይ ፕሮግራሞቻችን መልሰን እንገናኛለን መልካም ቀን ይሁንላችሁ ፎአርባሩ ፕሮግራሙን እየመራው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታን አደረግኩኝ